የአራት ኪሎ ተጋጣሚዎችና አራት ኪሎ ሚዛናቸው እኩል እየሆነ አይደለም። አልቡርሃንም ሻቢያም እንጠቀም ቢሉት የሚጠቀሙበት ህወሀት ኢትዮጵያ ውስጥ የለም። ልክ የአሜሪካን እውነተኛ መልክ ዶናልድ ጄ ትራምፕ ለዓለም እንዳሳየው አሁን የህወሀት ትራምፕ ጌታቸውን ምንነታቸውን፣ ማንነታቸውን፣ ምስጢራቸውን፣ ገበናቸውን አደባባይ ላይ ነው የሚበትንላቸው ወንበዴ መሆናቸውን፣ ሀገር ሻጭ መሆናቸውን እንኳን አይደለም ለተቀረው የኢትዮጵያ ህዝብ ይቅርና እናግዘዋለን፣ እንደክምለታለን፣ ዋጋ የምንከፍለው ለሱ ነው፣ በረሃ የውረድ ነው ለሱ ነው ለሚሉት ጌታቸው ከጠቀሙት ነገሮች አንዱ፣ ጌቸው ብልጥ ፖለቲከኛ ነው። በስተመጨረሻ ሲገፉት የሚሆን ሲያንደረድሩት፣ አንድ የተረዳው ነገር፣ በስተመጨረሻ የጠቀመው ነገር ፓወር አንደርስታንድ አድርጎ ከሴንትራል ገቨርንመንቱ ጋር አብሮ መስራት መቻሉ። ከሴንትራል ገቨርንመንቱ ጋር አብሮ መስራት ባይች መብላት የለመደችው ህዋት ትበላው ነበር እና ረጋ ሻደን ያቃጠለ ሳት ያቃጥለው ነበር። እና ረጋ የበርሄን የለበለበ ሳት የለበለበው ነበር። እነ ገብሩ አስራትን የመታ ጅራፍ ለእሱም አይቀርለትም ነበር። ኢሳያስ አይደለም ከቡርሃንና ከህወሓት ጋር ቀርቶ ሰይጣን በአካል መጥቶ አብረው ቢሰሩ የምንፈልገውን ነገር ከማሳቃት ወደ ላይ ከለጥሉ በኤኒሚንስ ግን፣ በሰላማዊ ድርድር፣ በሰጥቶ መቀበል መርህ ኢትዮጵያ ከየትኛውም አካል የባህር በር ፍላጎቷን ታሳካለች። ሰላም ጤና ይስጥልን። ውድ የዮሐንስ ኮርነር ቤተሰቦች እንዴት ከረማችሁ? እንዴት ሰነበታችሁ? እንዴት አላችሁ? ዛሬም እንግዲህ ዳግም ተመልሰን መጥተናል። ዛሬ ደግሞ ትንሽ ለየት ባለ ቦታ ነው ተመልሼ የመጣሁትኝ። እንግዲህ እንለምደዋለን ማለት ነው በተገኘው አጋጣሚ በተገኘው ቦታ ኤኒዌር ኤኒኮስት ነው ስራችን የምንሰራው ማለት ነው። ዮሐንስ ኮርነርን ላይክ፣ ሻር፣ ሰብስክራይብ እንድታደርጉ ጠይቄ ጀምራለሁኝ። አሁን በጥሩ ሁኔታ ላይ ሄድን ያለ ነው። በቅርቡ የላይፍ ስርጭታችንም እንዲሁ እንጀምራለን ብለን እንገምታለን ማለት ነው። ዛሬ ስለ ከባዱ ሰው ህልፈት እናወራለን። ከባዱ ሰው ከዚህ ዓለም በሞት ተለይተዋል። በተለይ በሱዳን ፖለቲካ ውስጥ እጅግ ከፍተኛ እጀረጅም ከሚባሉ ሰዎች የአልቡርሃን ሰዎች መካከል አንዱ ነው ብሎ የሚናገሩ በርካቶች ናቸው። ታሪኩን ወደኋላ መለስ ብለን እንበረብረዋለን። ጌታቸው ረዳ እንደጠበቅነው የህወሓትን ቤት ምስጢር አደባባይ ላይ እያሰጣው ነው። ወዲረዳ ረዳ ደግሞ ከመቀሌ የሆነው የመጀመሪያ እንትናቸውን ሀሳባቸውን ሰንዝረዋል። እሱን እንፈትሸዋለን። አልቡርሃን ኤርትራ ገብተዋል። ኤርትራ በነበረ በገቡበት ሰዓትም የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አቀባበል አድርገውላቸዋል። ያዋከቡት ነገር ምዕራፍ አያገኝም። ፍቅሬ ፍቅሬ በዛ፣ እኔ ያላማረኝም ብለን እስቲ ቀጣይ መንገዳቸው እነኝህ ሰዎች ምን ይሆን ብለን ደግሞ የምንፈትሻቸውና የምንበረብራቸው ነው የሚሆነው ማለት ነው እንግዲህ ከሰሞኑ እንደምትሰሙት ያው የኢትዮጵያ ፖለቲካ ስቂኝ ሆኗል። እነ ገዴ በአሜሪካ ቦክስ ገጥመዋል፣ እና የመሳይ መኮንን በአንዳነታቸውን በአደባባይ እየተናገሩ ነው። የአብይ አሕመድ ደህንነት ምክር ቤቱን ሰብስቦ በጣም ቁርጥ ቁርጥ ቁርጥ ያሉ ሀሳቦችን እየሰነዘሩ ነው። የአራት ኪሎ ተጋጣሚዎችና አራት ኪሎ ሚዛናቸው እኩል እየሆነ አይደለም። የአራት ኪሎ ሰዎች የሚያወሩት ስለ ባህር በር ምናምን ነው። የአራት ኪሎ ተጋጣሚዎች ደግሞ የሚያወሩት ባይ ኤኒ ኮስት አልቅሶና ተላቅሶ በሆነ አይነት መንገድ ብቻ እንባ መደገስን ነው። እና የነኝህ ሰዎች ጉዳይስ ወዴት ያምራል? ቀጠና ለውጥ ውስጥ ወዴት ያምራል የሚለው ነገር ተጠባቂ ነው። ከባዱ ሰው አልፈታህ ኢርዋን ከ1970ዎቹ ጀምሮ የሱዳን ደህንነት አባል የነበረ ከዛም በኋላ በሱዳን ፖለቲካ ውስጥ ቁልፍ የሚል የነበረው በተለይም ህወሓትና የሻዕቢያን ቡድን በደንብ በመቆጣጠር መንገድ በመምራትም ጭምር የሚታወቅ ሰው ነው። ያው እንግዲህ ጌታቸው ረዳም ምን ያደረጋ የወዳጅ ነገር ሆኖበት በማህበራዊ ትስስር ገጹ ሀዘኑን ገልጧል። ሀዘኑን ገልጧል። ይብዛም ይነስም ወያኔ ኦሎይስ ወያኔ ቲፒኤልኤፍ ኦሎይስ ቲፒኤልኤፍ ከቲፒኤልኤፍ እጅ የበሉ ሰዎች

እንደምታቁት መለስና አጋሮቹ አራት ኪሎ የገቡት ከበረሃ አይደለም። ከሱዳን ከየት መተው ነው የሚለው ጥያቄው እናንተ ጠይቁ። እኔ እንደዚ አይነት ነገር አልነካክም። ቢጠራኝስ ደግሞ እኔ ከሞት ጋር ንግግር አልፈልግም። እና በጣም ከረር ባለ መልኩ ሀዘኑን ገልጿል። እንግዲህ ያልፈታ ሄሮዋን በጣም ደስ የሚለው ፓርት በጣም የሚወዳት ወያኔ ተንኮታኩታ አፈር በልታ ሞቷን ተከናንባ ተደቆዛ አንሳ ዱርዬ ሆና ተራ የሰፈር ቦዘን የሆና አይቷት ነው የሞተው፣ ነፍሱን ይማረውና በሌላም በኩል ደግሞ በጣም አብዝቶ የሚወደው ሻዕቢያ ከሞቱ ደጃፍ ላይ ቆሟል። የሻዕቢያ መሞቻ በጣም ደርሷል። ሻዕቢያ ረጅም እድሜ የለውም። በቅርብ ጊዜያቶች ውስጥ አይሞቱ ሞት እንደሚሞት አይወድቁ ውድቀት እንደሚወድቅ ታሪኩ ነበረ እንደሚሆን ከእንቅስቃሴዎቹ መረዳት እንችላለን እና ብዙ እንትን አንልም። አንዳንዶች የአል ቡርሃንን ወደ ኤርትራ መሄድ አይተው አብይ አሕመድን ለማስፈራራት እየሞከሩ ነው። እኔ እናንተ ሰዎች ትንሽ ስለ ጂኦፖለቲክስ ማንበብ አይገልም። ጂኦፖለቲክስን ወቁት። እንደው ኢሳያስና ቡርሃን አንድ ላይ ተሰለፉ እንኳን ቢባል በአብይ በኩል ማን ነው ያለው ማን ነው የሚሰለፈው? የሚለውን ነገር ማሰብ ያስፈልጋል። የእነ ሄሚቲ ቡድንን ከካርቱም መልቀቅ አያይዘው የህዋት ተስፋ ያንሰራራል። አልቡርሃን ከህዋትም ጋር ከሻዕቢያም ጋር ስለሚሰራ የሁለቱም ነገር ወደ ላይ ከፍ ይላል። ከዛ አራት ኪሎ መንግስት ውጥረት ውስጥ ይገባል። የሚለቅሷቸውን የሚያዘምሩብን ሰዎች አሉ። ብራዘር ተሸንፋል። ተሸንፋ ነው እየያትበል አልቡርሃንም ሻዕቢያም እንጠቀም ቢሉት የሚጠቀሙበት ህወሀት ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ የለም። ከዚህ በኋላ ሊጠቀሙበት የሚችሉት ሀይል የለም። ይህን አምነ ተቀበል። ህወሀታውን ራሱን ለማዳን በጣም ጥቂት የመጨረሻ የምትባል እድል ተሰጥተዋለች። ይህን የተሰጠውን እድል በታደሰ ወረደ በኩል ይጠቀማል አይጠቀምም። ዲንስ ለራሳቸው ለራሳቸውን ይጠቀሙታል አይጠቀሙት ኦቪስ ላይ አይጠቀሙት፣ አይጠቀሙት፣ አይድኑ። ቲፒኤልኤፎች አሁን ምን ይጀምራሉ መሰላችሁ? ታደሰ ወረደን ማስጨነቅ ይጀምራሉ። የነ ደብረ ጽዮንና የነ አለም ገብረ ህዋት ቡድን ማስጨነቅ ይጀምራል። በደንብ ነው መበጥበጥ የሚጀምረው። በደንብ መበጥበጥ ይጀምርና ከወዲ ወረደ ጋር ጠብ ውስጥ ይገባል። የዛን ጊዜ አንገቱ ላይ ነው ካራ የሚያስገባው አንገቱ ላይ ነው ካራ የሚያስገባው። ምክንያቱም ትናንት እንዳልኳችሁ ታደሰ ወረደ ወታደር ነው፣ እንደ ጌታቸው ረዳ ቶለሬት የሚያደርገው ነገር የለውም። ይህን እንደዚህ ቢሆን እንደዛ ነው፣ እንደዚህ ቢያደርጉ እንደዚህ ይሆናል፣ ምናምን ፖለቲካሊ እንትን የሚለው ነገር አይኖርም። በፓወር ፍትጊያ ውስጥም በወኔ ነው ነገሮችን ሊያካሄድ የሚችለው። እስከ ዛሬ አዎ የእነ ደብረ ጽዮን አጋር ነበር። እነ ደብረ ጽዮን አጋር የሆነ ለምንድን ነው? ምክትል ነበር ስለዚህ እነሱ ዋናውን ሰው ለማውረድ የሚጠቀሙበት ምክትሉ እሱ ነበር ማለት ነው። ባይዘወ ትላንት በቀደም ያልኳቸው ነገር እየደረሰ ነው። እንደ ጌታቸው ረዳ ሕወሓትን አደባባይ ላይ ያሰጣት ሰው የለም። ልክ የአሜሪካን እውነተኛ መልክ ዶናልድ ጄ ትራምፕ ለዓለም እንዳሳየው ለዓለም ግልጥልጥ አድርጎ ነው የአሜሪካን እውነተኛ መልኳን ያሳያል። አሁን የህወሓት ትራምፕ ጌታቸው ነው ምንነታቸውን ማንነታቸውን ምስጢራቸውን ገበናቸውን አደባባይ ላይ ነው የሚበትንላቸው። ታወቃችሁ፣ ህውሓት ቤት በደንብ የጠቀማቸው ካልቸር ውስጥ አንዱ ይሄ ነው፣ ምስጢር ጠባቂነታቸው ነው። እኔ ብልጽግና ውስጥ ውስጥ ያሉ አንዳንድ አንኮላ አንኮላ የሆኑ የአቢ ጠላቶች ይህንም ቢማሩ ማለት ታሳውሱ ከነበረ በመጀመሪያዊ ብልጽግና ጉባኤ ባለስልጣናቶች ያደሩበትን ሆቴል ሳይቀር የሚናገር የብልጽግና ባለስልጣን አለ ለእኒያየ ሰው እየደወለ እዚህን ያድር ነው እና እንዲያስተኛኛ ነው ደውለ ነገረው። አብይ እዚህ ገብቶ በላ አፈር ብላ ላይክ ሚስጥር ጠባቂነት ይባል ነገር አያውቁም። አንዳንድ የብልጽግና ባለስልጣኖች እዛ አዳራሽ ውስጥ የአጋሳ ሰው አይቀራቸውም። ወጥቶ ሲናገሩ እከሌ አጋስቷል፣ እከሌ ሲያገሳ፣ እከሌ ያየው፣ እከሌ አስነጠሰውና እከሌ ብለሲው አላለው። ወናፍ ወናፍ የሆኑ ብልጽግናዎች ነው ያሉት። እና ቲፔሌፍ ከነበራት ካልቸር አንዱ ሚስጥሯን መጠበቋ ያን ሁሉ ዕድሜ እንድትቆይ በጣም ከጠቀማት አንዱ ሚስጥር ጠባቂነት ነው። ትገላታለህ እንጂ በጣም ጥቂት ከሚባሉ ከሚሾልኩ ነገሮች አንዱ መረጃ አታገኝም። አክቹዋሊ ማህበራዊ ሚዲያውንም ሚኒስትሪ ሚዲያውንም አፍና ይዛው ስለነበረም ነው። አሁን ብልጽግና ክፍትፍት ማድረጉ በጎ ነው። ጠቅላይ ሚኒስትሩ ለሚዲያ ነፃነት መስጠታቸው ምናምን ምናምን፣ በዚህ ውስጥ የራሱ የሆነ ተጽዕኖ አለው። ግን ሰዎቹ በጣም ካታሊስት ናቸው። ያቃጥራሉ። ወረኛ ናቸው ብልጽግና ውስጥ ያሉ አንዳንድ ሰዎች የሚወራና የማይወራ ነገር አያውቁ። ኢንክሉዲንግ አክቲቪስቶቻቸው እንደምታውቁት የጎበዝ አለቃ አላቸው ራሳቸው እንትን የሚሉት አንዳንድ ሰዎች ሁን ብናቃልን ብንናገር እናልቃለን ብዬ ማልፎ ማለት ከባባድ የሆነ እንትን አለባቸው፣ እና አይቃቋጥሩልም፣ ሚስጥር አይቋጥሩልም። እና ጌታቸው ረዳ ህወሓት ቤት ባለመድ ነው ባልታወቀ ምናምን መልኩ እኛ ስንናገረው ሊከራከሩን ይችሉ ይሆናል ጌታቸው ሲናገሩ ሊከራከሩት በማይችሉት መልኩ ምስጢራቸውን ዝርግፍግፍግፍ እያደረገው ጥቅመኛ መሆናቸውን፣ ወንበዴ መሆናቸውን፣ ሀገር ሻጭ መሆናቸውን እንኳን አደለም ለተቀረው የኢትዮጵያ ህዝብ ይቅርና እናግዘዋለን እንደ ክምለታለን ዋጋ የምንከፍለው ለሱ ነው፣ በረሃ የውረድ ነው ለሱ ነው ለሚሉት የትግራይ ህዝብም የማይጠቅም ስለ ወልቃየት ሲወራ ስለ ሰሊጥ ነው የሚያወሩት ምናምን የሚል ስለ መካከለኛው ትግራይ ምናምን ሲወራ ኖ ኖ ስለ ማዕድን ነው እያወሩ ያሉት የሚል በጣም ጠንከር ያለ እርምጃ እየወሰደባት ነው ጌታቸው። እነ ደብረ ጽዮንን እየተበቀላቸው ያለው በቀል ከባድ ነው። በቃ ይወጣል፣ ሊያወራባቸዋል። ምን እንደሚያደክማቸው ያውቋል። አሁን ታደሰ ወረደን በደንብ ነው የሚያዳክምለት በሚዲያው በኩል። እነሱን እየቀጠቀጠ በደንብ ያዳክምለታል፣ ይቀጠቅጥለታል። ታደሰ ወረደ ብልጥ ከሆነ ይጠቀምበታል፣ ብልጥ ካላይደለግን ዋጋ ይከፍልበታል። እንዳልኳችሁ ወታደር ነው። ወታደርነቱ ሊጠቅመው ይችላል። ለምን ግድድር ውስጥ አይገቡም? ጀነራሎቹ ጓዶቹ ናቸው። ለጌታቸው በጣም ስራውን ካከበዱበት ሰዎች መካከል ባይዘው፣ እነዚህ የህወሓት ጸጥታ ሰዎች ናቸው። እሱም ትላንትና ከቢቢሲ ጋር ቆይታ አድርጎ ነበር እና ከቢቢሲ ጋር ባደረገው ቆይታ ያለው ምንድነው፣ ጌቾ ካሳቀኝ ነገሩ በደንብ ፓወር አንደርስታንድ አድርጓል። ባይዘው ጌታቸው ስልጣን ላይ በነበረበት ጊዜ ታደሰ ወረደን ከስልጣን አለማንሳት ይቆጨኛል። ታደሰ ወረደን ከስልጣን አለማንሳት ይቆጨኛል ማለት እንትን አይልም አይጠቅምም፣ አለና እና ላይክ እና አሁን ለምን እንትን አልክም ምናምን ሲባል ይሄ እኔ ስልጣን አይደለም የጠቅላይ ሚኒስትሩ ስልጣን ነው። ከጠቅላይ ሚኒስትሩ ጋር ስወያይ ጠቅላይ ሚኒስትሩ የተሻለው ሰው እሱ ነው ብለዋል። መብታቸው ነው። ደስ አይልም። አሁን ይህንን የአብይ አስማት ካላልኮምን ትለዋል። አይሾምልኝም አያዝልኝም ምናምን ምናምን የሚል ወሬን ቶንን ቀይረ ጀነረን ቀይረ የምታዘምበትን ስልት ለውጠ ያው እንግዲህ ጠቅላይ ሚኒስትሩ እንደዛ ብለዋል። መቼስ ማልጎጠኒ ጌቾ መቼስ ማልጎጠኒ ሳይል የቀራ አይመስለኝም። እንግዲህ አብይ ብሏል። አብይ ዘ በውስነ የምን ማድረግ ይችላሉ ምናምን ህውሓቶች ታደሰ ወረደን ጨምሮ ማለት ነው እነ ደብረ ጽዮን ምናምና በሚያወጡት መግለጫቸው ሁሉ ሊያሳምኑን ሊያስረዱን ምናምን የሚጥሩት አንድ ነገር ነው። አብይ አያዘንም አይነት ተውኔት፣ ይሄ አብይ አያዘንም የሚለው አይነት ድራማቸው ባይዘው ይሄ ድንዙዝ ዲያስፖራቸውን ለማስደሰትም የሚያደርጉት ነገር ነው። ላይክ ዲያስፖራ፣ ወይ ወይኔ፣ አብይ እንዲያርጉኝ አሁንም እኛ እኮ ነን ወዳጄ፣ የሌለ የጀግንነት ሄሮቲክ የሆነ ስነ ልቦና ካልተፈጠረ የጀግንነት ታሪክ ጋር አዳቅ ለተወግተ እኛ ልባችን እንዝቃ ታደርገን አብይ ዘቦስ ሲያፈልግ ያነሳል፣ ሳይፈልግ ይጥልሃል። የኢትዮጵያ ጠቅላይ ሚኒስትር እሱ ነው። ታደሰ ወረደ ስልጣኑ የሆነ ክልል ፕሬዚዳንት ካለው ስልጣን የተለየ አይደለም። ለዛውም እሱ የሽግግር መንግስት ነው የሚመራው። እሱን ትናንትና ያለው ነገር አላለ፣ ያለን ጊዜ አጭር ነው፣ ያለን ጊዜ አጭር ነው፣ ባለን ጊዜ ይጠቀማለሁ። ግን አሁን ሌሎቹ አክቲቪስቶቻቸው አፎቻቸው ምናምን ምናምን የሚያደርጉት አብይ ያዘንም አይነት ነገር ነው። አብይ ያዛቸዋል። ጌታቸው ከጠቀሙት ነገሮች አንዱ ጌቾ ብልጥ ፖለቲከኛ ነው። በስተ መጨረሻ ሲገፉትም ቢሆን ሲያንደረድሩት፣ አንድ የተረዳው ነገር በስተመጨረሻ የጠቀመው ነገር ፓወር አንደርስታንድ አድርጎ ከሴንትራል ገቨርንመንቱ ጋር አብሮ መስራት መቻሉ። ከሴንትራል ገቨርንመንቱ ጋር አብሮ መስራት ባይችል መብላት የለመደችው ህወሓት ትበላው ነበር። እና አረጋሽ አደነን ያቃጠለ እሳት ያቃጠለው ነበር። እና አረጋ በርሄን የለበለበ እሳት የለበለበው ነበር። እነ ገብሩ አስራትን የመታ ጅራፍ ለሱም አይቀርለትም ነበር። እና ሀየሎ ምን እንዳደረገችው ታደርገው ነበር። እሱም ተናግሮታል። ይሄን አጽንዖት ሰጥቶ ነው የተናገረው። እና በደንብ ነው እየገለጠ ያለው። በደንብ ነው እያሳያ ያለው። የትግራይ ፖለቲካ ቀጣዩ መንገድ ምንድን ነው ብለን እንድናስብ የሚያስገድድ ነገር ነው። ጠቅላይ ሚኒስትር አብይ አሕመድ ቀጣዩ መስመራቸው ወዴት ነው የሚሆነው? ይሄ በዋልቱ ቀልዱ ምናምን ሶሻል ሚዲያ ላይ እንዳለ ሆኖ፣ አሁን ታደሰ ወረደን ጌታቸውም ትናንትና ከቢሲ ጋር በነበረው ቆይታ ላይ ያነሳው ምንድን ነው? ከተፈናቃዮች ጋር ተያይዞ ያለውን ነገር እመልሰዋለሁ። ወዲ ወረደ ወታደር ነው የተፈናቃዮቹን ጉዳይ በወታደራዊ አቅም እፈታለሁ ምናምን የሚል እብደት ውስጥ እንዳይገባ አሰጋለሁ። ምክንያቱም ፖለቲካዊ የሆነው ብስለቱ በጌታቸው ረዳ መጠን የምንለካው ነው ብዬ አላስብም። ምክንያቱም ወታደር ነው፣ ጦር አዛዥ ነው። ትንሽ ስነካው እንበርፅን ተአና ሳይወድ ህዝበይ ምናምን ብሎ ብድግ እንዳይል ሰጋለሁ። ብድግ ብሎ ውረድን፣ ውረድ ምናምን እስክስታውን እንዳይደልቅ ያሰጋኝ በደንብ ነው። ስጋቴን ልሸሽገው የማልችል አይነት ስጋት ነው የሚያሰጋኝ። ምክንያቱም ሰዎቹ ትንሽ ወሰድ ነው የሚያረጋቸው፣ እንደማያሰሩ ታውቃለሁ እንደማያሰሩ ታውቃል። አሁን ትንሽ የልብ ልብ ሊሰማቸው የሚችለ ምንድን ነው ኢሳያስ ያንን ቡርሃን የሚባል ተላላኪውን ጠርቶ እዛ እንትን ብሎላቸዋል። የክፋት አጋሩን ብዙ የሚናፍቁት ነገር ይኖራል። ግን ሌላው ዓለም አቀፍ አስተላለፍ ወዴት ነው የሚያመራው? አቢ ለጣውን ነው ወይ ባዶጁን ነው ወይ አይደለም፣ አይደለም። ብዙ አይነት አስተላለፎች አሉ። ይደፍራሉ አይደፍሩም? በደህንነት መስሪያ ቤቱ ምክር ቤቱ ላይ ከተቀመጡ አጀንዳዎች መካከል የባህር በር ጥያቄያችንን አሁን በያዝነው በሰላማዊ በምናምን በምናምን በምናምን መንገድ አጠናክሮ መቀጠል። ኢትስ ኦል አባውት ናሽናል ኢንተረስት። ኢሳያስ አይደለም ከቡርሃንና ከህዋት ጋር ቀርቶ ሰይጣን በአካል መጥቶ አብረው ቢሰሩ የምንፈልገውን ነገር ከማሳቃት ሎ ላይ ከለክሉ በጦርነት አላልኩ በአይ ኤኒ ሚንስ ግን በሰላማዊ ድርድር በሰጥቶ መቀበል መርህ ኢትዮጵያ ከየትኛውም አካል ባህር በር ፍላጎቷን ታሳካለች። አክቹዋሊ ሰይጣን ኢሳያስን የሚበልጠው በልምድ ብቻ ነው፣ በልምድ ብቻ ነው። ሌላ የተሻለ እንትን የለውም። እና እነኚህ ሰዎች የሚያደርጉትን እንቅስቃሴ ተመልክቶ ኢትዮጵያ ቀጣይ እርምጃዋ ምን ይሆናል የሚለው ተጠባቂ ነው። ምናልባት እስካሁንም ኢትዮጵያ በይፋ የሆነ እርምጃ ውስጥ መግባት ውስጥ ምና አልገባቸው በቀጣይ መንገድም ትገባለች አላሰበ። ምክንያቱም ካሉት ነገሮች አንጻር በብልሃት መመልከትን የሚያስቀድሙ ይመስለኛል፣ ክቡር ጠቅላይ ሚኒስትሩ ዋይዝሊ የሚሄዱበት ይመስለኛል። እስካሁን ብዙዎች አልቡርሃን ከምናምን ጋር ሲገናኝ ከምናምን ጋር ሲገኝ ጠቅላይ ሚኒስትር አብይ አሕመድ ፖርት ሱዳን ሄደው ቡርሃንን ሲያገኙት ለምን አሁን እንዳወራችሁ ሳላወራችሁ እያንዳንዱን ነገር ከሀገር ጥቅም ኢንተረስ ተቃራኒ የመተርጎም ድዊ ተጣብቷቸዋል። ለዚህ ጉዳዮቹን በደንብ አድርጎ መበርበርና በደንብ አርጎ መፈትፈት ያስፈልጋል። አሁን እነዛ ደግሞ አሜሪካን ሀገር ቦክስ ላይ ናቸው። እነሱ ድብድብ ላይ ናቸው። ሰሞኑን የተሻለ ሪንግ ፈልጌ እስኪ እነ ጆን ሲናንና እነ ገዴ ታይሰንን አደባድባቸዋለሁ። ባይዘዌ ሽምግልና ተቀምጠዋል። የቸገረው እርጉዝ ያገባል። ይልቃል በጣም ነው መስልኝ ቦክስ የቀመሰችው ፍርድ ቤት ሄዳለው ብላ ነበር። ግን የኢሚግሬሽን ኬዝ ይጎዳብሃል የጥገኝነት ጥያቄ ስላልተመለሰል ተደባዳቢ ነው ተብለ ከምትከለከል ተሸምገል ተብሏል። እንደውም አንድ የዮሐንስ ኮነር ኮማች ትላንትና ያሉት ነገር አለ። ይልቃልን ገዱ ቦክስ ጥሎት ሲነሳ ምን አላሉ? አራት ኪሎ ገባን እንዲህ አላሉ። አሁን ገዱ ልቃል ላይ ካሳረፈው ቦክስ በላይ አብይ ህወሓት ላይ አሳረፈው ቦክስ ይበልጣል የሚያሳርፈው ቦክስ ይበልጣል። ቀጠናው ላይ አሁን ያለው በጣም ጠንካራ ፖለቲካዊ አስተላለፍ ያለው መንግስት የአብይ አህመድ መንግስት ነው። ሁሉም ለጋራ ጥቅም ነው የሚሰራው። አሁን ከቲፒኤልፍ ጋር መስራት የሚፈልግ ኢትዮጵያን ሰላም መንሳት የሚፈልጉ አካላቶች ለመበጠር ሊጠቀሙባት ይችላል። ነገር ግን የኢትዮጵያን ሰላም የሚፈልጉ ሰዎች ደግሞ በተሻለው መንገድ እና በተቃራኒው መንገድ ላይ ብቁ አስተላለፍ ላይ ነው የሚገኙት። ስለዚህ ይህንን ከግምት ውስጥ ማስገባት አለብን። ከግምት ውስጥ ሳናስገባው ከሆነ የምንንቀሳቀሰው ችግር ነው። በደንብ አርገን ማየት መቻል አለብን፣ መመርመር መቻል አለብን። እሱን ካደረግን ነው ማለት ነው በደንብ አርገን ነገሮችን መረዳት የምንችለው ነው የምላችሁ እንግዲህ በደንብ አርገን ደግሞ የተመላለስን የምናየው ነው የሚሆነው ማለት ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና የናንተ ሀገርም እንደ ልማዷት አሸንፋለች። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቻው።